ድምፃዊ ዮሴፍ ገብሬ ወይም ጆሲ በከባድ ሀዘን ውስጥ ይገኛል። ምን አጋጠመው እንነግራችኋለን። ሌላው የመቄዶንያው አደጋና ሞትን እናነሳለን። ጤና ስጥልኝ፣ እንደምናላችሁ። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ ቪዲዮው ለሌሎች እንዲደርስ ደግሞ ላይክ እያደረጋችሁ ትከታተሉን ዘንድ በአክብሮት ነው የምንጠይቀው። ወደ መጀመሪያው መረጃችን እናልፋለን። እንግዲህ ድምፃዊ ጆሲ በአሁን ሰዓት በከባድ ሀዘን ውስጥ ነው የሚገኘው። መልእክትም አጋርቶናል። እንግዲህ ትናንትና እሱም እዛው አርባ ምንጭ ዝጊቲ አቦ ገብረ መንፈስ ቅዱስ ቤተክርስቲያን አብሯቸው ነበር። ጆሲ ያጋራውን መልእክት እንግዲህ እንደሚከተለው እነግራቸዋለሁ። ሞት ክፉ፣ የጻድቅ እረፍት፣ ምን ብዬ ልጀምር? በከባድ ሀዘን ውስጥ ጻድቁ አቦ ገብረ መንፈስ ቅዱስ ለአመታዊ ክብራቸው እንድገኝ ፈቃዳቸው ሆኖ ልጃቸውን ለመርገጥ አርባ ምንጭ ዚግቲ አቦ የተገኘው ታላቁ አብይ ጾም እንደመሆኑ በተአምራዊው ጸበል ልንጸበል ቆይታችንን ባደረግንበት ሁኔታ ላይ በንግሱ ማግስት በእናታችን ማረፊያ ቤት ቁርስ እየቀመስን በርካታ የሻሸመኔ ወጣቶች ወደ ግቢ ይገባሉ። ለቤተክርስቲያኗ ስጦታና ስለተደረገላቸውም ስለታቸውን ሊሰጡ ገቡ። የእኔ እና የወጣቶቹ ትውውቅ በዚህ መልኩ ይጀምራል ይላል ጆሲ በጻፈው ጽሑፍ በመሀል የማህበሩ ሙሴ ወጣት መለሰ ጫካ ጆሲን ስለማናገኘው ፎቶና ቪዲዮ እነሳ፣ ታሪካዊ ቀን ነው ብሎ ሀሳብ ሲያቀርብ፣ እኔም ከተቀመጥኩበት ተስፈንጥሬ ተነሳሁ። በእምነት ጥንካሬያቸው ቀን ነው፣ ኮራሁባቸው፣ ደስም አለኝ። የደስታን ባይን አነባው። በተለመደው የሀገራችን ባህልና መልካም ልማድ መንገደኛ የሚገጥመው አይታወቅም እና እህል ቅመሱ ስላቸው እሺ ብለው በደስታ የመጨረሻውን በረከተ ቁርስ አብረን ቀምሰን ተመራርቀን ተለያየን። ከጠዋቱ ሶስት ሰዓት ከአጸደ ግቢው ወደ መኪናቸው ጉዞ ጀመሩ። አመሻሹን ከቀኑ 11 ተኩል ላይ ወላይታ ሶዶ በዴሳ ወን ሲደርሱ መኪናው ፍሬን ጥሶ ከተሳፋሪዎች መካከል አስራ አምስቱ ምዕመናን ህይወታቸው ማለፉን ሰማን። እጅግ ልብ ይሰብራል። ማመን ከበደኝ። እነኛን ድንቅ ባለጽናት ኦርቶዶክሳውያን ለካንስ ጆሲን ስለማናገኘው ፎቶና ቪዲዮ እንነሳ ታሪካዊ ቀን ነው ያሉት የእስከወዲያኛው ስንብት መሆኑን ስረዳ ሞት ክፉ ብዬ ከልቤ መሪር ሐዘን ተሰማኝ። ከሻሽመኔ በፍጹም እምነት ለአምስተኛ ጊዜ ዚግትያቤ ተሳልመው ተጸብለው ስለታቸውን አድርሰው ለንስሐ በቅተው የቤተ ክርስቲያን ሐዲስ ኪዳን መጽሐፍ ስጦታቸው ላይ ፊርማቸውን አኑረው መስዋዕት መሆናቸው ሲገባኝ የጻድቃን ረፍት አልኩ። ኡፍ! መሪር ሀዘን ለቤተሰቦቻቸው፣ ለጓደኞቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለመላው ኦርቶዶክሳውያን መጽናናትን ይስጠል። ድምፃዊ ጆሲ ገብሬ ወደ ቀጣዩ መረጃችን እናልፋለን። የመቄዶንያው አደጋና ሞት እናገኛለን። በሰሜን መቄዶንያ በአንድ የመዝናኛ ምሽት ወይም ናይት ክለብ በተነሳ የእሳት አደጋ በትንሹ የ51 ሰዎች ህይወት አልፏል። የሰዎች ህይወት ከማለፉ ባሻገርም ከ100 በላይ ሰዎች ጉዳት ደርሶባቸዋል። ከዋና ከተማዋ ስኮፔ ምስራቅ አቅጣጫ 100 ኪሎሜትር ርቀት ላይ በምትገኘው ኮካኒ ከተማ ነው እንግዲህ አደጋው የደረሰው እስከ 1500 ሰዎች በዲኤንኬ ባንድ የሙዚቃ ድግስ ላይ እንደነበሩም ነው ሲኤን የሚዘገበው። የሰሜን መቄዶንያ የአገር ውስጥ ሚኒስትር ፔንሲ ቶስኮቪስኪ አደጋው በርችት መሳይ ቁስ ምክንያት ሳይከሰት እንዳልቀረ ተናግረዋል። የተወሰኑ ሰዎችን በቁጥጥር ስር መዋላቸውን የተነገረው የአገሪቱ ጠቅላይ ሚኒስትር የአደጋውን መንስኤ በማጣራቱ እና ጉዳቱን በመቆጣጠር ሁሉንም ኃይላችንን አንቀሳቅሰናልም ነው ያሉት። ከባድ ቀን ሆኖብናልም ብለዋል ጠቅላይ ሚኒስትሩ። ዘገባው እንግዲህ የአልጀዚራ እና የሲኤንኤን ነው። በሌሎች መረጃዎች ደግመን እስክንገናኝ መልካም ጊዜ ይሆንላችሁ።